እነዚህ ነገሮች ደግሞ ለልብስ ውበት እንዲኖር አርጎታል። ከውስጡ ያሉት ነገሮች ጽድት ብሎ የተሸመነ ሽመና ነው። ከተለያየ ጥለት የተሰራ ነው። ይህ ልብስ እንደምታዩት ሽብርርቅ ያለ ነው። ሻይን ያደርጋል። እንደዚህ ደረጃ ተከትለው የሚመጡት ለልብስ ውበት እንዲኖር አርጎታል። ይሄ ደግሞ መዝጊያው፣ እዚጋም እዚጋም ያሉ ነገሮች ቆንጆ ልብስ ነው። የተለያየ ጥለቶችን የገቡበት የሚያምር ነጠላ አለው። አሁን ይሄ አልቆለስ ሲለበስ ውበት ያለው ልብስ ነው የሚሆነው። ይህ ልብስ በነገራችን ላይ የፎቶ ልብስ ነው። አን፣ ወቅታዊ የሚለበስ ልብስ ነው። በተለያየ ከለር ማሸመን የሚችል ልብስ ነው። ዛሬም በብሌን ሐበሻ ለእናንተ ይሆናሉ ያልናቸውን ምረጥ ረጥ አድርገን የባህል አልባሳትን ይዘን ቀርበናል። አዳዲስ ከሆናችሁ እንኳን ደህና መጣችሁ። ሰብስክራይብ አድርጋችሁ ቻናሉን ብትቀላቀሉ የባህል አልባሳትን በሰፊው የምናሳይበት ቻናላችን ነው። ወደ ዛሬዎቹ እናልፋለን። አብራችሁን ቆዩ። ግሌ እንደምን አለ፣ ደህና ነህ ቴዲ? ሰላም ነው፣ ደህናነሽ እግዚአብሔር ይመስገን። አንቺ ማምሮብሻል። እዚህ የምናየው ልብስ በጣም ያምራል። እንግዲህ ከዚህ ከተዘጋጀው ጀምረን የዛሬዎቹን ማሳየት እንጀምር። እሺ፣ አመሰግናለሁ። ከዚህ ብትል ልብስ እንጀምራለን። እንደምታዩት ቢጫ ወርቀ ዘብና ቀይ ተቀላቀለ የተሰራበት ጥለት ነው። ሻይን ያረጋል። ዲዛይኑ ቆንጆ ሆኖ የተሰራ ነው ነው የሚያምር ቴዲ በጣም የሚያምር ልብስ ነው። አሁን ይሄ ለሰርግ፣ ለክርስትና ለፈለጋችሁ ፕሮግራም የሚሆን ልብስ ነው። እንደምታዩት ጥለት አገባቡ በጣም ቆንጆ ነው። እነዚህ ያሉት ነገሮች ለልብሱ ውበት እንዲኖሩ አድርጎታል። እዚህ ጋ ያሉት ዲዛይኖች ጽድት ብሎ ነው የተሰራ መታ ብሎ የተሰራ ልብስ ነው። አሁን ይሄ አራቱ አርብ ሲገጣጠም የሚያምር ውበት ያለው ልብስ ይሆናል። በፈልጋችሁ ዲዛይን መሰራት ይችላል። ምንን ሁለት አይና ምንን ነው። ሁልጊዜ ጊዜ እንደምንነግራችሁ ጽድት ያለ ነው። ነጠላው ይህን ይመስላል። አንዳንዴ በቂ ነው መካከለኛ ነጠላም ትልቅም ነጠላ ይመጣል ከሸማኔዎች አንዳንድ ጊዜ መካከለኛ የሆኑትን በትዕዛዝ አሻሽለን ማሰራት እንችላለን። በፈልጋችሁ ዲዛይን ተሰርቶ ጽድት ብሎ አልቆለት ልብስ ሀያ ሺህ ብር ነው። ቆንጆ ልብስ ነው። ቀጣይ ልብስ ዩት ሶስት ደረጃ ልብስ ነው። እዚህ አይነት መካከለኛ ጥለት ለምትፈልጉቶቻችን ይሆናል። ከፈልጋችሁ አንዷን ደረጃ መቀነስ ትችላለች፣ አልብዛ ግን እንዳለ መሰራት የሚችል ልብስ ነው። መነኑ ሁለት አይና መነን ነው፣ መታ ብሎ የተሰራ ልብስ ነው፣ ጽድት ያለ ነው። አሁን ይሄ አራቱ አርብ ሲዞር የሚያምር ውበት ያለው ልብስ ነው የሚሆነው። እች ልብስ አልቆላት አስራሁለት ሺ ብር ናት፣ አስራ ሁለት ሺ ብር ናት። አሁን በፈልጋችሁ ዲዛይን መሰራት ይችላል። ቆንጆ ልብስ ናት። ቀጣ ልብስ ያት እንደዚህ መካከለኛ ጥለት ለምትፈልጉቶቻችን ይሆናል ምታምር ልብስ ናት። አሁን እቺ በወራጅ ብትሰራ ፈልጋችሁት ዲዛይን መሰራት ይችላል። እዚ ጋር ያሉት ደግሞ ነገሮች ዲዛይኑ ቆንጆ አድርጎታል። ለልብሱ እንደዚህ አይነት ከለር አገባብ ለምትፈልጉቶቻችን ይሆናል። ነጠላው ይሄን ይመስላል። ተመሳሳይ ነው ከቀሚሱ ጋር እንደምታዩት ተመሳሳይ ጥለት ሳይዝ ነው ያላቸው። ፈልጋችሁ ዲዛይን መሰራት የሚችል ልብስ ነው። ይሄ ልብስ አልቆለት 12 ሺህ ብር ነው። የነጠላውም የቀሚሱን ሳይዝ ተመሳሳይ ጥለት ነው ያለው። ቆንጆ ልብስ ነው። ልብስዩት ልብስ ዩት የሚያምር ውበት ያለው ልብስ ነው። የልብስ በነገራችን ላይ በዝች ብቻ ነበረች በመሀሏ ብቻ። አሁን ደግሞ እንደዚህ በደረጃ መጥቷል። ከዚህ ያሉት ነገሮች ደግሞ ለልብሱ ውበት እንዲኖሩ አርጎታል። ወጣ ልብስ አሰራር ነው። አራቷ አርቡ ሲዞር የሚያምር ውበት ያለው ልብስ ነው። መነኑ ሁለት አይና መነን ነው። ጽድት ብሎ የተሸመነ ሽመና ነው። ፈልጋችሁ ዲዛይን መሰራት የምትችል ልብስ ናት። እቺ ልብስ ቆንጆ ናት። እሺ ሻይን ያረጋል እዚ ጋር ያሉትን ጥለቶች ሻይን የሚያደርግ ጥለት የተቀላቀለበት ነው። እቺ ልብስ አልቆላት 12 ሺህ ብር ናት። 12 12 ሺህ ብር ናት። ጽድት ያለ ልብስ ነው። ቀጣዩ ልብስ ውያት ሶስት ደረጃ ልብስ ናት። ከፈልጋችሁ አንድ አንድ ደረጃ መቀነስ ይቻላል። እቺ ያለችው አልብዛ ግን እንደዚህ እንዳለ መሰራት የሚችል ልብስ ነው። መነኑ ሁለት አይና መነን ነው። ሁሌ እንደምንነግራችሁ ሁለት አይና መነን ነው። መታ ብሎ የተሰራ መነን ነው። ፈልጋችሁ ዲዛይን መሰራት ይችላል። ይሄ በክብ አራት ማዕዘን እናንተ መረጣችሁት መሰራት የሚችል ልብስ ነው። ትልብስ አልቆላት 12 ሺህ ብር ናት። 12 12 ሺህ ብር ናት። አዎ ጽድት ብላ የተሸመነ ሽመና ናት። ቆንጆ ልብስ ናት። የሚያምር ነጠላ ነው ያላት። እሺ ተሰፍቶ ተቋሽቶ በደንብ ትልብሱታላችሁ። ቆንጆ ልብስ ነው። ቀጣዩ ልብስ ይዩት። ጽድት ብላ የተሸመነ ሽመና ነው ሻይን ያደርጋል። ከጥለቱ ጋር የሆኑ ወርቅ ዘቦች አሉ ሻይን የሚያደርግ ልብስ ነው። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖሩ አድርጎታል። ከውስጡ ያሉት ነገሮች ጽድት ብሎ የተሸመነ ሽመና ነው። እናንተ በፈልጋችሁት ዲዛይን መሰራት የሚችል ልብስ ነው። ይህ ልብስ አልቆለት 18 ሺ ብር ነው። ጽድት ብሎ ተሰርቶ 18 ሺ ብር ነጠላ አለው። ነጠላው ይሄን ይመስላል ትልቅ ነው። ተሰፍቶ ተቋጭቶ በደንብ የምትለብሱት ነጠላ ነው። ይህን ደግሞ እንደተለመደ ሁሌም የምናለብስላቸዋለን ጫማ እንዳይስብ እነዚህ ፈርስ ያላቸው ነገሮች ይለበሳል። ቀጣዩን ልብስ እዩት። እንደምታዩት ቆንጆ ከለር አገባብ ጥለት ነው ያለው ሰማያዊ ነገር ይበዛዋል። ጽድት ብሎ የተሰራ ልብስ ነው። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖረው አድርጎታል። እነዚህ መዝጊያውና መክፈቻው አካባቢ ያሉ ነገሮች፣ እነዚያውን አራቱ አርቦ ሲገጣጠሙ በጣም ቆንጆ ውበት ያለው ልብስ ነው የሚሆነው። እነዚህ ዲያመንዶቹ፣ እነዚህ ነገሮች ለልብሱ ውበት እንዲኖሩ አድርጎታል። እዚህ ጋር ያሉት ነገሮች ጥለት አገባቡ ቆንጆ ነው። ጽድት ያለ ነው። መነኑ ሁለት አይና መነን ነው። እናንተ በፈለጋችሁት ዲዛይን መሰራት የሚችል ልብስ ነው። ይሄ ልብስ አልቆለት 19 ሺ ብር ነው። ነጠላው ይሄን ይመስላል። ይሄ በቂ ነው። ከበቂ በላይ ነው። አሁን ይሄ በግሩፕ ሚለበስ ለክርስትና፣ ለሰርግ የሚያምር ልብስ ነው። ቆንጆ ልብስ ነው። ቀጣይን ልብስ ይዩት። የቀይ ቡንኝ ነው የሚባለው የቀይ ቡንኝና ወር ቢጫ ወርቀ ዘቦ የተቀላቀለበት ነው ዲዛይኑ ጽድት ብሎ የተሰራ ሽመና ነው እንደምታዩት ሻይን ያረጋል አሁን ይሄ ለሰርግ ለክርስትና ለምርቃ ለፈልጋችሁ ፕሮግራም መሆን የሚችል ልብስ ነው እናንተ በፈልጋችሁት ዲዛይን መሰራት ይችላል ይሄ ልብስ አልቆለት 19 ሺ ብር ነው ዛሬ ያቀረብናቸው ልብሶች በመካከለኛ ዋጋ ነው ያቀረብናቸው ጽድት ያሉ ናቸው ጥራቱን የጠበቀ ነው ነጠላው ይሄን ይመስላል አሁን ይሄ አራቱ አርብ ሲገጣጠም እነዚህ ነገሮች ለልብሱ ውበት ይኖራቸዋል። ሻይን ያረጋል። እዚ ከለር ለምትፈልጉቶቻችን ይሆናል። ቆንጆ ልብስ ነው። ቀጣይ ልብስ እዩት። ደስ የሚል ጥለት አገባብን ያለው እንደምታዩት ጽድት ያለ ልብስ ነው። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖር አርጉታል። ከተለያየ ጥለት የተሰራ ነው። ይህ ልብስ እንደምታዩት ሽብርርቅ ያለ ነው። ሻይን ያረጋል። አሁን ይሄ አራቱ አርብ ሲገጣጣ የሚያምር ውበት ያለው ልብስ ነው የሚሆነው። ይህን ይህን ሳይድ ደግሞ ለጫማ እናለብስላቸዋለን። እንዳይስበው ማለት ነው ጫማውን። አራቱ አርብ ሲገጥም ቆንጆ ዲዛይን ይመጣዋል። መነን ሁለት አይና መነን ነው። እንደተለመደው ሁሌ እንደምንነግራችሁ ፊኒሽንግ አሰራራችን እንደተለመደው ፍሪ ሳይዝ ነው፣ ወገባቸው ላይ እንዳይዝ ተደርጎ ነው የሚሰራው። ይሄ ልብስ አልቆላት ሀያ ሺ ብር ነው። ሀያ ሺ ብር ነው። ቆንጆ ነው። ነጠላው ይሄን ይመስላል። ተሰፍቶ ተቋስቶ በደንብ የምትለብሱት ነጠላ ነው። ቆንጆ ልብስ ነው። ቀጣዩ ልብስ ዩት። ጽድት ብሎ የተሰራ ልብስ ነው። ቀይ ቀይ ቡኒኝና ነጭ ወርቀ ዘቦም አለው። ሻይን ያረጋል። ውስጡ እንደምታዩት እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖሩ አርጎታል። እንደዚህ አይነት መካከለኛ ጥለት ለምትፈልጉ ቶቻችን ይሆናል። መነኑ ሁለት አይና መነን ነው። ጽድት ብሎ የተሸመነ ሽመና ነው። ያ በፈልጋችሁ ድዛይነት መሰራት ይችላል። እናንተ በመረጣችሁት አራት ማዕዘን ክብ መሰራት የሚችል ልብስ ነው። አሁን ይሄ አራቱ አርብ ሲገጥም የሚያምር ውበት ያለው ልብስ ነው የሚሆነው። አሁን ይሄ ለሰርግ ለክርስትና ለፈልጋችሁ ፕሮግራም ይሆናል። ነጠላው ይሄን ይመስላል። ተሰፍቶ ተቋጭቶ በደንብ የምትለብሱት ነጠላ ነው። ቆንጆ ነው። የልብስ አልቆለት አስራ ስምንት ሺህ ብር ነው። አስራ ስምንት ሺህ ብር ነው። በመካከለኛ ዋጋ ነው ያቀረብንላቸው። የአሁኑ ፕሮግራም ቆንጆ ልብስ ነው። ቀጣዩን ልብስ እዩት። ጽድት ውድ የተሸመነ ሽመና ነው። የልብስ ነገራችን ላይ የፎቶ ልብስ ነው። አሁን ወቅታዊ የሚለበስ ልብስ ነው። አሪፍ ነው። ከለር ምትፈልጉቶቻችን ይሆናል። ይህን ከለር ደግሞ ከፈለጋችሁ በተለያየ ከለር ማሸመን የሚችል ልብስ ነው። ጽድት ያለ ነው። እዚህ ጋ መዝጊያው ያለው ነገሮች ደግሞ ቆንጆ አድርጎታል። ልብሱን መዝጊያውና መክፈቸው እዚህ ጋ በጣም ነው የሚያምር። እዚህ ጋር ደግሞ ያሉት ነገሮች ለልብሱ ውበት እንዲኖራ ጎታል መሃል ላይ ያሉት ዲዛይኖች ቆንጆ ልብስ ነው። ነጠላው ይሄን ይመስላል። ይሄ ነጠላው ዲዛይን የመጣው ከመሃል ያለችውን ዲዛይን ነው የወሰዷት። ቆንጆ ልብስ ነው። ይሄ ልብስ አልቆለት 18 ሺ ብር ነው። አሪፍ ልብስ ነው። ቀጣዩን ልብስ እዩት። የተለያየ ጥለት አገባ ምን ያለው እንደምታዩት፣ ሻይን ያረጋል። አሁን ይሄ አራቱ አርብ ሲገጣጠም የሚያምር ውበት ያለው ልብስ ነው የሚሆነው እነዚህ ነገሮች ለልብሱ ውበት እንዲኖሩ አድርጎታል። በየቦታው ያሉት ዲዛይኖች እንደምታዩት የተለያየ ጥለት አገባብ ነው የገባበት። መነኑ ሁለት አይና መነን ነው። ጽድቱ ላይ የተሸመነ ሽመና ነው። እናንተ ፈልጋችሁ ዲዛይን መሰራት የሚችል ልብስ ነው ይሄ ልብስ። ፈልጉ አራት ማዕዘን ፈልጉ ክብ መሆን ይችላል። ለሰርግ ለክርስትና፣ የተለያየ ፕሮግራም ላለባችሁ ፎቶቻችን የሚሆን ልብስ ነው። ይህ ልብስ አልቆለት ሀያ ሁለት ሺ ብር ነው። የነጠላው ጥለት እንደዚህ ትከሻ ጣል ሲደረግ የሚያምር ውበት ያለው ልብስ ነው የሚሆነው። ቆንጆ ነው። አሁን ይሄ በፕሮግራም ቢለበስ ለሰርግ፣ ለክርስትና ለተለያየ ፕሮግራም የሚሆን ልብስ ነው። ይሄን ይመስላል። መካከለኛ ነጠላ ነው። ግን ከዚህ ትልቅ ካላችሁ ጊዜ ሰታችሁ መሸመን ይችላል። ቆንጆ ነጠላ ነው። ቀጣይ ልብስ እዩት። እንደምታዩት ቆንጆ የሆነ ጥለት አገባብ ነው ያለው። እነዚህ ነገሮች ለልብሱ ውበት እንዲኖር የሆነ ደስ የሚሉ ነገሮች አሉት። እንደምታዩት እንደዚህ ደረጃ ተከትለው የሚመጡት ለልብሱ ውበት እንዲኖር አርጎታል። ይሄ ደግሞ መዝጊያው እዚጋም እዚጋም ያሉ ነገሮች ቆንጆ ልብስ ነው። ሻይን ያደርጋል። የተለያየ ጥለቶች ነው የገቡበት። ቀይ ነጭ፣ የተለያዩ ጥለቶች ነው የገቡበት። ውብ አድርጎታል የተለያየ ጥለት መግባቱ። መነኑ ሁለት አይና መነን ነው። ጽድት ብሎ የተሸመነ ሽመና ነው። የልብስ ልብስ አልቆለት ሀያ ሺ ብር ነው። አዲስ ልብስ ነው። እንደዚህ መካከለኛ ጥለት ለምትፈልጉቶቻችን ይሆናል። ነጠላው ይሄን ይመስላል በጣም ትልቅ ነው እንደምታዩት፣ ነጠላው በጣም ነው የሚያሳምረው። አሁን ይሄ በግሩፕ ይለበስ፣ ለሰርግ ለክርስትና፣ ለፈለጋችሁት ፕሮግራም የሚሆን ልብስ ነው። እንደዚህ አልቆለት ደግሞ ትከሻ ላይ ጣል ሲደረግ ውበት ያለው ልብስ ነው የሚሆነው። ነጠላው ራሱ ትልቅ ነው ጥለቱ ማለት ነው። እንደምታዩት በጣም ትልቅ ነው፣ ቆንጆ ነው። ቀጣዩ ልብስ እዩት። ቆንጆ ጥለት አገባብ ነው ያለው። ኦሬንጅ ነገር ይበዛዋል፣ በጣም ነው የሚያምረው። ጥድት ብሎ የተሸመነ ሽመና ነው። እነዚህ ነገሮች ከለር የተለያየ ከለር ጥለቶች ገብቶበታል። ለልብሱ ውበት እንዲኖረው ያደርጎታል። እንደየተለያየ ጥለቶች መግባታቸው ሻይን ያደርጋል። ቆንጆ ልብስ ነው። እዚህ ጋር መዝጊያና መክፈቻው ተመሳሳይ ሲሆን ለልብስ ፍሬሞቹ ለልብሱ ውበት እንዲኖረ ያደርገዋል። እዚህ ጋር ቆንጆ ልብስ ነው። አሁን አራቱ አርብ ሲዞር የሚያምር ልብስ ነው የሚወጣው ዙሪያ ሲሆን ማለት ነው። የልብስ አልቆለት ሀያ ሁለት ሺህ ብር ነው። እንደዚህ አይነት ኦሬንጅ ከለር ለምትፈልጉቶቻችን ይሆናል። ቢጫ ከለር ሻይን ያረጋል። ከጥለቱ ጋር ሻይን የሚያረግ ከለር አርጎ ነው የተሰራው። ነጠላው ይሄን ይመስላል። የተለያየ ጥለቶች ነው የገቡበት። የሚያምር ነጠላ አለው ያሁን ይሄ አልቆለት ሲለበስ ውበት ያለው ልብስ ነው የሚሆነው። ይሄን ይመስላል። በጣም ትልቅ ነው። ተሰፍቶ ተቋሽቶ በደንብ የምትለብሱት ነጠላ ነው። ቆንጆ ልብስ ነው። ቀጣይ ልብስ ዩት እንደምታዩት ቆንጆ ልብስ ነው። እነዚህ ነገሮች ለልብስ ውበት እንዲኖር አድርጎታል። የተለያየ ዲዛይን ያለው የሚወደድ ልብስ ነው። ቆንጆ ነው። እዚህ ጋር ደግሞ ለልብስ ውበት እንዲኖር አድርጎታል። እዚህ ጋር ያሉት ነገሮች ከላይ ማለት ነው። በጣም የሚያምር ልብስ ነው። አሁን ይሄ ልብስ አራቱ አርብ ሲገጣጠም የሚያምር በጣም ትልቅ ልብስ ነው። ለሰርግ ለክርስትና ለፈልጋችሁት ፕሮግራም መሆን የሚችል ልብስ ነው። ይሄ ልብስ አልቆለት 23 ሺ ብር ነው። ጽድት ብሎ ተሰርቶ ሃያ ሶስት ሺህ ብር ነው። ፊኒሽንግ አሰራራችን እንደ ተለመደ ነው። ፍሪሳይዝ ይሆናል። ገበር ይደረባል። ፈልጋችሁ ዲዛይን መሰራት የሚችል ልብስ ነው። ይሄን ደግሞ እናለብስላቸዋለን እንደ ተለመደው ጫማ እንዳይስም ይለበስላቸዋል። የሚያምር ነጠላ አለው። ቆንጆ ነው። አሁን ይሄ ለሰርግ ለክርስትና፣ ለምርቃን፣ ለፈልጋችሁት ፕሮግራም የሚሆን ልብስ ነው። ቆንጆ ልብስ ነው። ቀጣይ ልብስ ይዩት። ጽድት ያለ አሰራር ነው። እነዚህ ነገሮች ለልብሱ ውበት እንዲኖር አድርጎታል። በበርግ እንዲከለር አሳየቻችሁ ነበር፣ በቀይ ቡኒ። አሁን ደግሞ ይሄ በአረንጓዴ ነው፣ ሻይን ያደርጋል። አሁን ይሄ አራቱ አርብ ሲገጣጠም የሚያምር ውበት ያለው ልብስ ነው የሚሆነው። መነኑ ሁለት አይና መነን ነው፣ ጽድት ብሎ የተሸመነ ሽመና ነው። መታ ብሎ የተሰራ ማለት ነው። ይሄ ልብስ አልቆለት 18 ሺ ብር ነው 18 ሺህ ብር ነው። በፈልጋችሁት ዲዛይን ማሰራት ትችላላችሁ። ፈልጉ ክብ ትፈልጉ አራት ማዕዘን በመረጣችሁት መሰራት የሚችል ልብስ ነው። ጥለው ይሄን ይመስላል። እሺ፣ በጣም የሚያምር ነጠላ አለው፣ ቆንጆ ነጠላ አለው። እንደዚህ አይነት ከለር አገባብ ለምትፈልጉቶቻችን ይሆናል። ቆንጆ ልብስ ነው። ቀጣዩ ልብስ እዩት። በጣም የሚያምር ጥለት አገባብ ያለው ውሃ ሰማያዊ ነገር አለው። እነዚህ ደግሞ ፈርጥ ይመስላሉ የሚያበሩ ነገሮች አሉት። በወርቀ ዘቦ የገቡ የሚያምር ልብስ ነው። አሁን ለሰርግ ለክርስትና ለፈለጋችሁት ፕሮግራም ይሆናል። ተወዳጅ ልብስ ነው። ይሄ ደግሞ ያሉት ነገሮች በጣም የሚያምር አርጎታል። ውበቱ እንደምታዩት ፍሬሙ መዝጊያ ቆንጆ ልብስ ነው። ዲዛይን ጥለት አገባብ ለምትፈልጉቶቻችን ይሆናል። ይሄ ልብስ አልቆለት 25 ሺህ ብር ነው። አዲስ ልብስ ነው። ይሄ ደግሞ ጫማውን ጫማችን እንዳይስብ ይሄ ይለበስላቸዋል። ከርስ ያሉ ልብሶች ሁሉንም እናለብሳለን። ባይኖረውም ቢኖረውም ይለብሳል። አሁን ይሄ አራቱ አርብ ሲገጣጣ የሚያምር ውበት ያለው ልብስ ነው የሚሆነው። መነን ሁለት አይና መነን ነው፣ መታ ብሎ የተሰራ መነን ነው። የሚያምር ነጠላ አለ እንደምታዩት። አሁን ይሄ ያልቆለት ተሰፍቶ የሚያምር ልብስ ነው የሚሆነው። አሁን ለሰርግ ለክርስትና በግሩፕ ቢለበስ የሚያደምቅ ልብስ ነው። ቆንጆ ልብስ ነው። ቀጣዩን ልብስ እዩት። የሚያምር ውበት ያለው ልብስ ነው። ቢጫ በአረንጓዴ የተሰራ ነው። ሻይን ያደርጋል። አሁን አራቱ አርብ ሲገጣጠም የሚያምር ውበት ያለው ልብስ ነው የሚሆነው። አሁን ይሄ ለፈለጋችሁት ፕሮግራም መሆን ይችላል። መነኑ ሁለት አይና መነን ነው መታ ብሎ የተሰራ መነን ነው። እንደዚህ አራቱ አርብ ሲገጥም የሚያምር ውበት ያለው ልብስ ነው የሚሆነው። ይሄ ልብስ አልቆለት ሀያ ሺ ብር ነው። ሀያ ሺ ብር ነው። ጽድት ያለ ልብስ ነው። ትልቅ ነጠላ ነው። ጥለቱ በጣም ትልቅ ነው። እንደምታዩት ቀሚስ ነው የሚያለው። እንደዚህ ደግሞ ትከሻ ላይ ጣል ሲደረግ የሚያምር ውበት ያለው ልብስ ነው የሚሆነው። አሁን ይሄ ለሰርግ ለክርስትና ለፈለጋችሁት ፕሮግራም መሆን የሚችል ልብስ ነው። ለአዲስ አመት ራሱ ቢጫ ቢጫ ልብሶች ስለምናዘጋጅ ለአዲስ አመት እራሱ ይሆናል። ይሄ ትልቅ ልብስ ስለምትፈልጉ ቆንጆ ነው። ቀጣይ ልብስ ይዩት። እንደዚህ አይነት ከለር አገባብ ለምትፈልጉቶቻችን የሚሆን ልብስ ነው። ቆንጆ ነው። እንደምታዩት ሻይን ያረጋል። እዚህ መሀል ላይ ያለችው ዲዛይን ደግሞ ለልብሱ ውበት እንዲኖር አርጎታል። እነዚህ ፍሬ መዝጊያቸው ደግሞ ቆንጆ አርጎታል ለልብሱ የሆነ አራቱ አርብ ሲገጣጠም የሚያምር ውበት ያለው ልብስ ነው የሚሆነው። መነኑ ሁለት አይና መነን ነው። ሁሌ እንደምንነግራችሁ መታ ብሎ የተሰራ ነው ፈልጋችሁት ዲዛይን መሰራት ይችላል። ይሄ ልብስ ይሄ ልብስ አልቆለት 19 ሺህ ብር ነው። ቆንጆ ልብስ ነው። ጽድት ያለ ነው። አሁን በፕሮግራም ለሰርግ ማጀቢያ ለፈልጋችሁት መሆን የሚችል ነው ልብስ ነው። ትልቅ ነው። እንደምታዩት ቆንጆ ልብስ ነው። ቀጣዩ ልብስ ያት ሶስት ደረጃ ልብስ ናት። እንደምታዩት አራቱ አርብ ስዞር በጣም የምታምረው የሚያምር ከለር አገባብ ጥለት ነው ያላት እንደምታዩት ቆንጆ ልብስ ናት። አሁን ይሄ አራቱ አርብ ሲዞር የሚያምር ውበት ያለው ልብስ ነው የሚሆነው። መነን ሁለት አይና መነን ነው። ሁሌ እንደምንነግራችሁ መታ ብሎ የተሰራ ልብስ ነው። ልብስ አልቆላት አስራ ሁለት ሺ ብር ናት። ጽድት ብሎ የተሸመነ ሽመና ናት። ነጠላ የዚህን እንትን የወሰዱት ሰፋ ያለውን ፓርትን የወሰዱት ቆንጆ ነው። እንደዚህ አይነት ከለር አገባብ ለምትፈልጉቶቻችን ይሆናል። ፒንክ ነገር ናት፣ ወደ ፒንክ ነው የምትሄደው። የነጠላው ሳይዝ ይህን ይመስላል። ተሰፍቶ ተቋሽቶ በደንብ የሚለብሱት ነጠላ ነው። ቆንጆ ልብስ ነው። ቀጣ ያለ ልብስ እያት። መካከለኛ ጥለት ለምትፈልጉቶቻችን ይሆናል። አሁን እቺ በወራጅ ተሰራ በፈልጋችሁት መሰራት የምችል ልብስና ዚ ያለችው ጥለት ደግሞ ለልብሱ ውበት እንዲኖር አርጎታል። ቆንጆ ጥለት አገባብ ነው ያለው። መነኑ ሁለት አይና መነን ነው። ጽድት ብሎ የተሸመነ ሽመና ነው። አሁን ይሄ አራቱ አርብ ስትገጥ ሲገጣጠም የሚያምር ውበት ያለው ልብስ ይሆናል። እንደዚህ መካከለኛ ጥለት ለምትፈልጉቶቻችን የሚሆን ልብስ ነው። ነጠላው እንደ ቀሚሱ ነው። እኩል ሳይዝ ነው። ይሄ ነጠላ ነው፣ ይሄ ቀሚስ ነው። እኩል ሳይዝ ጥለት ነው ያላቸው። ይች ልብስ አልቆላት 12 ሺህ ብር ናት። 12 ሺህ ብር ናት። ጽድት ብላ ተሰርታ ቆንጆ ልብስ ነው። እንደዚህ አይነት ጥለት ለምትፈልጉቶቻችን ይሆናል። ይሄ ነጠላ ሳይዝ ይሄን ይመስላል፣ ትልቅ ነው። ተሰፍቶ ተቋሽቶ በደንብ የምትለብሱት ነጠላ ነው። ቆንጆ ልብስ ነው። ቀጣይ ልብሱ እያት፣ ሶስት ደረጃ ልብስ ናት። ከፈለጋችሁ ይችላል አንዷን ደረጃ መቀነስ ይቻላል። አለዛ ግን እንደዚሁ እንዳለ መሰራት ይችላል። ቆንጆ ልብስ ናት። ሻይን ያረጋል ይሁን አራቱ አርብ ሲዞር የሚያምር ውበት ያለው ልብስ ነው የሚሆነው። በጣም ታምራለች። መነን ሁለት አይና መነን ነው መታ ብሎ የተሰራ ነው። እቺ ልብስ አልቆላት አስራ ሁለት ሺ ብር ናት። አስራ ሁለት ሺ ብር ናት። አዎ ቆንጆ ልብስ ናት። ጽድት ላይ የተሸመነ ሽመና ናት። የነጠላዋን ሳይዝ ያሳያቸዋለ ሰፊውን ነው የወሰዱት። የሚያምር ነጠላ አለው። እንደዚ አይነት ጥለት አጋባ ለምትፈልጉ ቦቶቻችን ይሆናል ትልቅ ነጠላ ነው። ቆንጆ ልብስ ናት። ቀጣዩ ልብስ እዩት። ሶስት ደረጃ ልብስ ነው። ከፈለጋችሁ እች መቀነስ ትችላለች እንደዚህ አልዛ ግን እንዳለ መሰራት የሚችል ልብስ ነው። ከፈለጋችሁ አራት ማዕዘን ፈልጉ። በክብ መሰራት የሚችል ልብስ ነው። አራቱ አርብ ሲዞር የሚያምር ውበት ያለው ልብስ ይሆናል። የልብስ አልቆልነት አስር ሺህ ብር ነው። ዚህ አይነት መካከለኛ ጥለት ለምትፈልጉ ቶቻችን የሚያው ልብስ ነው። ቆንጆ ልብስ ናት። ቪዲዮ እያያችሁና የእኛን ቪዲዮ የተመለከታችሁ እኔን እያያችሁኝ ከሆነ ያለምንም ጥርጥር እንድታዙ እፈልጋለሁ። ቅሬታ ካላችሁ ደግሞ በቀጥታም በሶሻል ሚዲያም ወደ ኔ ስልክ ብትደውሉልኝ ጉዳያችሁን አስፈጽምላችኋለሁ ማለት ነው። እዚህ ያለነው ማስታወቂያ ለመስራት ብቻ አይደለም፣ የእናንተንም ጉዳይ ጉዳያችን ብለን እናስፈጽማለን ማለት ነው። ይህ ለአዳዲሶች ነው፣ ነባር ደንበኞቻችን ታውቃላችሁ። ከወደዳችሁት ደግሞ ሰብስክራይብ አርጋችሁ የደወል ምልክቷን ብትጫኑ ቪዲዮ በለቀቅን ጊዜ በሰአቱ ወደ እናንተ ይደርሳችኋል ማለት ነው። ቸክ አድርጉና ሰብስክራይብ አድርጉ። የባህል ልብስ ወደፊትም ብዙ እናሳያለን። ወደኋላ ደግሞ ብትመለከቱ ለረዥም ጊዜ እያሳየን የመጣን ሰዎች ነን ማለት ነው። ሰብስክራይብ ማድረጋችሁን ቸክ አድርጉ። እጅግ አድርጌ አመሰግናለሁ። መልካም ጊዜ ሁንላችሁ። ሳምንት እንገናኛለን።